ነገሮችን አሁን አስራለሁ ይበተንብኛል። አስራለው ይበተንብኛል። ነገሮች አቀራርባለሁ ይበተንብኛል። እኔ እንዴት አድርጊ በምን ውጥንቅጡ ነው ወጣብኝ ነ አሁን አሁን ሰማው ነገር ብቻ እኔ ለኔ ለራሴ ጥሩ አይደለም። በቃ እኔ በአሁኑ ሰዓት ጥሩ ላይ አይደለሁም ቢንዬ እውነቴን ነው። እኔ ግልጽ ነው ማውራት፣ ይሄ መሸፋፈል መደባበቅ ነገር የለም። ለአብርሽም ለሩታም ቢያንስ አንድ ድል ሰታቸው እንድታስታርቃቸው ጋሽዬ ብዙ ዋጋ ክፍያለሁ አሁን በዚህ ነገር ቢንዬ እኔ በዚህ ነገር ባታስገባኝ። በቃ ለምን መሰለት፣ እኔ ውስጤ ትንሽ እሻክሯል። ውስጤ በጣም ተቆጥቷል። ለምን ባብርሽ ተቆጥቼዋለሁ። ልጄ ምን አደርጋለሁ? ምንም ማድረግ አልችልም። እኔ በዚህ ነገር አሁን ቢንዬ ግባ አትበለኝ። እኔ በዚህ አልገባም። እሺ፣ ይገባኛል እኮ እንደ ደከም ሳይገባኝ ቀርቶ አይደለም። ነገሮች እንዳስከፉህም አውቃለሁ። ይፍሰል ብስል ይብል። አሁን አይመስለም። አሁን ጥሪ ነው አልመሰለም። ሰላም ሰላም ሰላም። ውድ የተከበራችሁ የቢኒ ግሪስ ፋሚሊ ቤተሰቦች ሰዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ባላችሁበት በሰላማችሁ ብዝት ይበልልኝ። ዛሬም በድጋሚ ወደ እናንተ ተመልሼ ያለው ማለት ነው። ዛሬ ግን ስመጣ ትንሽ በሌላ ቪዲዮ ነው የመጣሁት። ያው ከጋሺ ጋር ቀጥሬዋለሁ ጋሺ ከጋሽ ጋር ራሱ ብዙ አልተገናኘንም ነበር። ቡታጀራ ከመጣሁ ቁጭ ብዬ ለማውራት አልተመቸኝም ነበር። ስለ አብርሽ እና ስለ ሩታ አንዳንድ ነገር ለጋሽ ማለት እፈልግ ነበር ግን ያው እድሉን አላገኘሁም ነበር። ያው ባህልም ነው ቤተሰብ ይኖራል ብዙ ጎረቤት ምናምን ስለነበር ያው ቁጭ ብሎ ለማውራት አልተመቸኝም እና ወደ አዲስ አበባ ያለኩት ጋሽን አናግሬ ይሄዳለሁ ብዬ ስላሰብኩኝ ነው ለምትሉ የውስጤን መናገር አለብኝ ብዬ ስላሰብኩኝ ወደ አዲስ አበባ እስካሁን አሊኩም ማለት ነው ጋሽዬን ማውራት እፈልጋለሁ ለምትሉ፣ አሁን ላይ አብርሽም ሩታም ያሉበት ነገር ደስ ስለማይል ያው ሩታ ደግሞ አብዛኞቻቹ መዋለጃዋ ስለቀረበ ጋሽዬ እንዲያወራት እፈልጋለሁ። ያለውን ችግር ፈተው አብርሽም በሰላም እንዲከባከባ ስለምፈልግ አብርሽም የሚያድርገው ነገር እያንዳንዱ ነገር አሁን ላይ ጥፋት ሆኖ ስለታየኝ ቢያንስ ጋሽዬ እንደ አባት መቆጣትም ካለበት ተቆጥቶ በቃ ያለውን ነገር እንዲያስተካክል ያው ጋሽዬም ደክመዋል፣ ብዙ ለፍቷል። እንደዚህም ተጭኘው አዲስ አበባ ወስጄው ያው ብዙ ነገር ተፈጥሯል። ብቻ ወደኋላ መመለስ አልፈልግም ለምብትሉ ጋሽዬ እንደዚህ ባልኩት ልክ ተስፋ እንዲቆርጥ ስለማልፈልግ ወደኋላ መመለስ አልፈልግም። ግን አሁን ላይ ጋሽዬ አንድ እድል ሰጥቷቸው ለአብርሽም ለሩታም ችግራቸውን እንዲፈቱ ቢያንስ በመሃላቸው ገብቶ ተጭኗቸውም ይሁን እንዲያስታርቃቸው ስለፈለግኩኝ ነው። ሁለቱም ጋሽዬን ያከብሩታል ያከብሩታል ይሰሙታልና ጋሽዬ ይበልጥ ቢገባ ነገሮች ይስተካከላሉ ነገሮች ይፈታሉ ብዬ ስላሰብኩኝ ጋሽዬን ዛሬ ለመጨረሻ ጊዜ አዲስ አበባ ከመሄዴ በፊት አናግሬው ይሻላል ብዬ ስላሰብኩኝ ነው። ለምትሉ ጋሽዬ ብዙ መውደቅ መነሳት፣ በህይወቱም ብዙ ነገር ተብሯልና የሰውንም ማሳብ ደግሞ መረዳት ለሱ ይህን ያክል አይከብደውም። ብዬ ነው ማስበው። ለምብትሉ ያው ሁላችንም እንደ ልጁ ነው የሚያየን፣ ሀሳባችን ይረዳናል ምናምንና የወለደው ልጅ ደግሞ አብርሽን መረዳት አይከብደውም ብዬ ነው ማስበው። እንደኔ ማለት ነው። ሩታን ብትሆን በጣም ነው የምትወደው ጋሼን፣ በጣም ነው የምታከብረው ያለውን ነገር ከጋሼ ጋር ቁጭ ብሎ አውርተው መስተካከል ቢቻል ባይ ደስ ይለኝ ነበር። እግዚአብሔርን አሁን ላይ ሩታም መውለጃዋ ሰዓት ደርሶ ያለ ባለቤቷ ከቤተሰብ ጋር ብቻ እንድትወልድ አልፈለግም። ለምብትሉ በዚህ ሰዓት አብርሽ በጣም ያስፈልጋታል። ዛሬም ብቻ ሳይሆን ትላንትም ያስፈልጋት ነበር። ትላንት አልተሳካም። ዛሬ ደግሞ እግዚአብሔር ፈቅዶ ነገሮች ተስተካክሎ አጠገቧ ቢሆን በጣም አስፈላጊ ሰዓት ነው። ሁሉም ሰው ምናልባት ስለ ሰው መናገር አልፈልግም፣ ለብትሉ የሰው ወሬ ነው። እነሱን ያጣላቸው ሰው ነው፣ በህይወታቸው ገብቶ እየረበሻቸው ያለው እና ስለዛ ሰው ብቻ ማንሳት አልፈልግም። አሁን ማውራት ምፈልገው ስለ አብርሽና ስለ ሩታ ብቻ ነው። ለምብትሉ ያለፈውን ነገር ረስተው አብርሽም ጥፋተኛ ሊሆን ይችላል፣ በቃ ማንኛውም ሰው ጥፋተኛ ሊሆን ይችላል። ግን ይቅር መባባል ጥሩ ነው። አንዳንዴ በመሀላቸው ልጅ አለ እነሱ ደግሞ አንድ የሚያደርጋቸው የሚያስተሳስራቸው በመሀላቸው ልጅ አለ ምንም ቢጣሉ ምንም አለመግባባት ቢኖር በመሀላቸው ደግሞ ልጅ አለ ልጅ ፍቅርን ይሰጣል ልጅ ሰላምን ያመጣል መያያዝን መከባበርን መቻቻልን ያመጣልና ቢያንስ ለልጃቸው ብለው መከባበር መቻቻል አለባቸው ብዬ ነው የማስበው እኔ ምናልባት ላጣላቸውም መስሏችሁ ሊሆን ይችላል። በመሃላቸውም የገባን መስሏችሁ ሊሆን ይችላል። እኔ ግን በጭራሽ የአብሮሽና የሩታን ደስታ እንጂ በጭራሽ ጸባቸውንም መለያየታቸውንም ማሉድ ልጅ ነኝ እኔ። በስነ ስርዓት ስነግራቸው ማለት ነው ለአብሮሽና ማለት ነው ለአብሮሽና ለሩታ መክፈል ያለብኝን መስዋዕትነት ክፈል ብትሉኝ አሁንም ዝግጁ ነኝ። ምንም ከማድረግ ወደ ኋላ ለምትሉ አብርሽ በጣም መወደው ወንድሜ ነው። ሩታም እንደዛው በጣም መወዳት እህቴ ናት። እና በሁለቱ መሃል ልዩነት እኔ አስቤ አላውቅም። አብርሽን አስፈልጬ ሩታን አስፈልጬ በጭራሽ የለም። ሁለቱንም እኩል ነው ማያቸው፣ በጣም ነው ወዳቸው፣ በጣም ነው ማከብራቸውና ዛሬ ላይ ደግሞ ሰው የሚያስፈልጋቸው ሰዓት ላይ ነው፣ መከባበር ባልቻሉበት ሰዓት ላይ እንደ ጓደኛ ትሪት አድርገን የምንቀርብባቸው ሰዓት ነውና ውጡ ብትሉንም ግን ደግሞ መውጣት የሌለብን ሰዓት ነው። ለኛ ጓደኞቹ፣ ምናልባት እኛ የደከምነው ነው ድካም ላትረዱ ትችላላችሁ። እኔ የደከምኩት ድካም ላትረዱ ትችላላችሁ። እኔ ቡታጀራ ውስጥ መጥቼ ስንት ስንት ነገር እንደማደርግ እንደምከፍል ምናልባት ላትረዱ ይችላላችሁ። ለምን ብትሉ አብዛኞቻችሁ ቪዲዮ ላይ ነው የምታዩት። እያንዳንዱ እንቅስቃሴያችን አያ ደቂቃና 15 ደቂቃ ስለሆነ ከዛ ውጭ ያለውን ላይፋችን ታሪካችንን ስለማታቁ እኔ አልፈርድም። ለምብትሉ አብርሽና ሩታ ላይ ቀን በቀን የምናደርገው መስዋዕትነት የምናደርገው ጥረት ስለማታቁ ችግር የለም። ምንም ብትሉን እንረዳችኋለን። አይከፋኝም። ውጡ ከናብሮሽ ከነሩታ ህይወት ውጡ ብትሉኝም አይከፋኝም። ለምብትሉ ሰው በሚያየው ነው የሚፈርደው። ስለዚህ እናንተ ባያችሁ ልክ ነው የምትናገሩትና እኔ ችግር የለብኝም። ብቻ ግን ጋሽዬም ፍቃደኛ ስለሆነ እሺ እመጣለሁ ስላለኝ በጣም ደስ ይለኛል። ለምትሉ ብዙ ሰው ነው እሱ እያናገረ ያለው እየጨቀጨቀ ያለውና እና እንደ አባት እንደ ልጅ ቁጭ ብለን እናውራ ብዬው ፍቃደኛ ስለሆነ በጣም ደስ ብሎኛል። ለምትሉ እኔ ጋሽዬን በጣም ማውራት እፈልጋለሁ ለምብትሉ አብርሽም ሩታም እንደሚሰሙ ስለማውቅ የሚላቸውን ሀሳብ እንደሚያደምጡት ስለማቅ ቢያንስ አንድ ድል ቢሰጣቸውና በቃ እግዚአብሔርን ሁሉ ነገር በሰላም በተፈታ በጣም ደስ ይለኛል። በጣም ነው እኔ ደከመኝ፣ ለአብርሽና ለሩታ እኔ ደከመኝ። ለምብትሉ በቃ በጣም ነው የሚያስጠላው። በለባላችሁቻ እኔ ስለነሱ ሳወራ ስለነሱ ስናገር ግን ጋሺ በእርግጠኝነት ስነግራችሁ ያለውን ችግር እንደሚያስተካክል እንደሚፈታው በጣም እርግጠኛ ነኝ። ለምብትል አባት ነው። አብርሃምን መመለስ ይችላል፣ አብርሃምን መቆጣት ይችላል ብዬ ስላሰብኩኝ ጋሺ ያለውን ችግር 100% ማስተካከል ይችላል ብዬ ነው ማስበው። ያ ልጁን ጉዳይ ማለት ነው። ያው ሩታም ደሞ በዚህ ልክ ጋሺ ላይ አይጨክንበትም በጣም ነው የምትወደው። በጣም ነው የምታከብረው። እዛ ብዬ ነው የማስበው። ሁሉም ነገሮች ማስተካከል ይችላል ብዬ ነው የማስበው እና እግዚአብሔር ፈቅዶ ደግሞ ሁሉም ነገር ቢስተካከል ደስ ነው የሚለኝ እና ያው ጋሺ የሚታየኛል እየመጣ ነው መሰለኝ ጋሽዬ ምን አጠፋው? ጋሽዬ ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ትንሽ ትንሽ ምን አጠፋው? ዛሬ ደግሞ ካሜራ ደቀና። ዛሬ ጎረቤት ይኖራል በዓሉ ምክንያት በማድረግ ደግሞ እንደዚህ ብቻችን ለማውራት አልተመቸኝም። ሰው አለ ብዙ። እሱ አሁን የበዓል ማግስት ነው ማለት ነው። እናንተ ቤትም ደግሞ ሰው አይጠፋም። ሰው በዓል በዓል እንትን በማድረግ እነዚህ ሰላም አላቸሰላም አላቸው። እስኪ እንዴት ነው? ሰላም ሰላም፣ ደህና ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። እንዴት ነው? ሰላም ናችሁ? ሰላማችሁ ይብዛ እኔ ሰላም እግዚአብሔር ይመስገን። እዚህ ሰሞን በዚህ አስራ አምስት በዚህ ወር ውስጥ ብዙ ተገናኝተናል። እኔ ደስ ነው የሚለኝ በቃ እንዲህ በቃ ዘውትር ስንገናኝ ደስ ይለኛል። እኔ ለምን ስለምወዳችሁ፣ በጣም ደስ ይለኛል ዘውትር ብገናኛችሁ። እኔ የሆነ እንትና አግኝቼ የሆነ ጊዜ ኖሮኝ በቃ መቼም ያው ከጊዜ ጋር የተያያዘ ስለሆነብኝ እንጂ ብዙ በቃ ለመገናኘት ሁልጊዜ ቀን በቃ ለመገናኘት ነው የምፈልገው ሰላም ናችሁ ዛሬ ደግሞ ያው እንግዲህ ቢኒ እና ብሎ ጠርቶኛል ምን እንደሚያወራኝ እንጃ አብረን እናየዋለን እንግዲህ ደስታ ይሁን ምን ይሁን ብቻ ደስታ ይመስለኛል በዚህም ጊዜ ደስታ እንጂ እኔ ደስታ ነው ምፈልገው። በቃ በአሁኑ ጊዜ ነው ያው፣ ሁሌ ደግሞ ጋሼ ያጋጥማል፣ ሰው ስንሆን ደስታ እናያለን፣ አንዳንዴ ደግሞ ችግሮች ይፈጠራሉና ያው ተመስገን ማለት ነው በህይወታችንና ዛሬም ደግሞ የጠራው ያው ስለ ልጅ፣ ስለ አብርሽ፣ ስለ ሩታ ላናገር ነውና ያው ከዚህ በፊት ከኔ ጋር አዲስ አበባ ተጨኝም ከአብርሽ ጋር ሄደ ነበር። ያለውን ችግር ለማስተካከል ምናምን አንተም አላሳፈርክኝም ምሽብ ላይ ነበር ሄድከው እና በዚህ አጋጣሚ በጣም ነው የማመሰግነው ጋሽዬ እና ዛሬ ላይ ዋነኛ የፈለግኩ ምክንያት ለአብርሽም ለሩታም ቢያንስ አንድ እድል ሰታቸው እንድታስታርቃቸው ጋሽዬ የመጨረሻ ማለት ነው አንድ እድል ሰታቸው ያው ሁለቱም አንተን ስለሚሰሙ ስለሚያከብሩ እርግጠኛ ነኝ ችግሩ ይፈታል ብዬ ስላሰብኩኝ ጥሩ ነው ጥያቄ። ይህን ጥሩ ነው፣ አይከፋም፣ አይከፋም። ጥያቄ ይህን አይከፋም። ቢንዬ እኔ አሁን ከዛ በፊት አዲስ አበባ ይዘኸኝ ሄድናል። ወር ከምናምን ቁጭ ብያለሁ፣ ማለትም ወር ቁጭ ብያለሁ። ቆይቶአል፣ ቆይቻለሁ። ከዛም በፊት ሄጃለሁ፣ ተመላልሻለሁ፣ ብዙ ዋጋ ከፍያለሁ። አሁን በዚህ ነገር ቢንዬ እኔ በዚህ ነገር ባታስከባኝ፣ በቃ ለምን መሰለት እኔ ውስጤ ትንሽ እሻክሯል። ሙሉ ለሙሉ ትቸዋለሁ አይደለም። እኔ ነገሩ ሙሉ ለሙሉ አይተዋለሁ። በውስጤም ላይ እያለ እኔ በቃ ውስጤ በጣም ተቆጠዋል። ለምን አብርሽ ተቆጥቻለሁ። ልጄ ምን አደርጋለሁ? ምንም ማድረግ አልችልም። እኔ በዚህ ነገር አሁን ቢንዬ ግባ አትበለኝ እኔ በዚህ አልከ፣ እሺ ይገባኛል እኮ እንደ ደከም ሳይገባኝ ቀርቶ አይደለም፣ ነገሮች እንዳስከፉም አውቃለሁ። ግን ደግሞ ጣት ተበላሸ ብሎኮ ተቆርጦ ይጣላል አይጣልም። አይጣለማ። እሺ፣ እንደምንም ብላ ለልጅም ለሩታም ስትል ለምለፍታ፣ ለእግዚአብሔር ይስጥ። እግዚአብሔር አምላክ ይባርክ፣ ተባረክ፣ በጣም ወድሃለሁ። እኔ በዚህ ነገር አትምጣብኝ። ግን እ እኔ እውነቴን ነው። ለምን መሰለክ ብለህ አልቀደም ቅድመ የተናገርከኝ ነገር አለ። ጣት ተበላሽቷል ተብሎ ተቆርጦ አይጣል። ትክክለኛ ትክክለኛ፣ ሰምቻለሁ ግን ነገሩ፣ በዚህ ነገር አሁን ልገባ አይደለም። እኔ በዚህ ነገሩ ላይውም አይደለም ልገባም አይደለም። እሷን ባለችበት ሄጄ ጠይቃት። በቃ ባለችበት እጠይቃታለሁ፣ ባለችበት አገኛታለሁ። አዲስ አበባም ይሁን እዚህም ይሁን ምንም ይሁን ምንም የትም የት ይሁን ብቻ ገናኛታል አገኛታለሁ አገኛት እፈልጋለሁ ጋሽዬ ኧረ አይደለም እሺ በለኝና አንድ ድል ነው እሱ ጋሽዬ አንድ ድል በቃ ምንም ተስፋሳ አቆርጥ ያለውን ችግር ለመፍታት እሺ በለኝና በቃ ላንዴ ብቻ ተስፋስ ቆረጠኝ ምን እንደሆነ ታውቃለህ ይሄ ነገር ማለት ነው አብርሽ ማለት ነው ይሄ ነገር እስካልተወልኝ ድረስ እኔ በፍፁም በዚህ ነገር ልገባም አልፈልግም አይ በቃ በቃኝ ብሎ እጄ ሰጠኝ ቀን እኔ እገባበታለሁ ጋሽዬ አብራም አሁን እኮ የሚያደርገውን ነገር እራሱ አናግረው። የሚያደርገው ነገር እንዳለ ስተት ነው ስተት ነው እና ከአይምሮም አይመስለኝም ልጅ ወይ ጭንቀት አለበት ወይ የሆነ ነገር ሌላ ነገር ሆኖ አለ እና ቢያንስ ወይ በቃ አዲስ አባ የሚሄድ ካለብህ ወይ እሱ ጋር ነው እስቲ ገባ ብዬዋለሁ እኔ ደግሞ ና ምን ወያየው ነገር አለ እኔ ይሸሸኝ ቁስሊ ነካብኛል ሲል ይሸሸኛል ይመጣና በቃ ወይ አንድ ቀን መጥቶ ማለት ነው ማያድር እዚም እኔ ጋር ማያድርበትም ሰላም ብሎም የሚሄዱ ለምን ቁስል እነካካለዋ አብረን ካደርን አብረን እንዲቁጭ ብለን ካወራን ሌላ ነገር እነካካለሁ በቃ ስቦተ ስለምነካካ በቃ እሺ ጋሽዬ ብሎ አውርቶኝ ነው የሚሄደው አውርቶኝ ነው የሚሄደው ወይ አንድ ቀን አድሮ ሳንገናኝም ወይ ሁለት ሰዓት እኔ በስራ ይደክመኝና ገብቼ አንድ ሰዓት ተኩል እንዲህ እተኛለሁ እሱ ወደ ሁለት ሰዓት አርፍዶ ስተኛ ይገባና ተኝቶ ለሊት ይሄዳል። ለምን አብረን እንዲቁጭ ካለ በቃ ሌላ ነገር ይለካካል፣ ይላል እኮ ያው የሚያደርገው ነገር ስተት መሆኑን እኮ አውቀው አውቀዋለሁ አዎ በስተቱ ነው ይመለስ ይመለስ በስተቱ ይመለስ። አዎ እኔ ጋሽዬ አቤት፣ ይሄ ነገር ስተት ነው ይሄ ነገር ስተት አድርጌያለሁ እኔ በስተት ይመለሳለሁ አለ። ከአሁን በኋላ ያለኝ ቀን እኔ ሄጄ የፈለገ የፈለገ ነገር የፈለገ ቦታ ድረስ ና ካልከኝ ደርሳለሁ። ፈለገ ቦታ ና ድረስ ካልከኝ ሌላ እኔ በቃ በስታ እንዲህ ከሆነ እኔም እንዲህ ነው። ተጨበጠ ልቡ ሲመለስ ያች ኤርሜላ የተባለችው ልጅ ድጋሚ ትመጣለች። አጠገባ ትለየው አልተጨበጠ አንድ ብቻ እንድታደርግልኝ የምፈልገው ነገር ተቆጥተ ቢያንስ ከኤርሜላ እንዲርቅ እሱ ስልኳም ላገኝ እችላለሁ። እች ልጅ እች ልጅ እ በፍቅርን እች ሄርሜላ የምትሏት ልጅ እኔ በፍቅር አወራት አለው። ልጅ እንዲህ እንዲህ ነው እንዲህ እንዲህ ነው። ልጅ ለአባቱ አይመለስ ነገር የለም። እስካሁን ድረስ እችን ልጅ አዋቂ ጠይቋታል? አዋቂ ሰው እንዲህ እንዲህ ነው አንቺ ሄርሜላ ብሎ ጠይቋታል? የጠየቃት የለም። እናንተ ወጣቶች ናችሁ፣ ወጣቶች ለወጣች የሆነ ነገሮች ትሸፋፍናላችሁ እንዴ? እስኪ ነገሩ የእሷም ነገር ሄርሜላ የምትባለች ነገሯ ወደ እኔ ይምጣና አንዴ ደውዬ እስኪ እንዲህ እንዲህ ብዬ ልጠይቃት። እኔ ነገሩ ለኔ ለቀቅልኝና ለቀቁልኝና ከዛን በኋላ እሺም ትበላኝ እምቢም ትበላኝ ምንም ችግር የለው። እሱ በዚህ ነገር ብቻ ይውጣ፣ እኔ ችግር የለም ጋሽ። ስልኳንም ከናቤል ምናም ተቀብዬ ይሰጣል። ማናገር ከፈልኩ አናገራለሁ። ለምን ከዛ ባለፈ አብርሽም ብትቆጣው በቃ እንደ አባት ለአንድ ሰተው ነገሮችን ጋሽ ገብተባቸው ማላቸው ላይ ብታስተካክል ነው ደስ የሚል። ለመጨረሻ ጊዜ እንዴት መሰለ? አሁን ለመሰብሰብም ማለት ነው ባለፈ ተናግሬዋለሁ። እንጨት ተለቅሞ ተለቅሞ ተለቅሞ ተሰብስቦ ካልታሰራ እንድ ብቻ ካፍሶ በጭንቅላ ላይ ተሸክሞ ይኬዳል አይቄዳስ። ተሰብስቦ ተሰብስቦ ጫካም ላይ በገመድ ታስሮ ምን ተብሎ ነው የሚሸከሙት? እና ነገሮችን አሁን አስራለሁ ይበተንብኛል፣ አስራለሁ ይበተንብኛል፣ ነገሮች አቀራርባለሁ ይበተንብኛል። እኔ እንዴት አድርጊ? በምን ውጥንቅጡ ነው ወጣብኝ? አሁን አሁን ምሰማው ነገር ብቻ እኔ ለኔ ለራሴ ጥሩ አይደለም። በቃ እኔ በአሁኑ ሰዓት ጥሩ ላይ አይደለሁም ቢንዬ፣ እውነቴን ነው። እኔ ግልጽ ነው ማውራት፣ ይሄ መሸፋፈል መደባበቅ ነገር የለም። ጋሽዬ እኔም እኮ መጫን ፈልጌ አይደለም። ያለውን ነገር እኮ እንደዚህ ሳላገናዝብ ቀርቼ ሳይሆን ነገሮች ይባስ እየተባባሱ እየሄዱ ነው። ማጠብቃቸው ነገር ውስጥ እየገቡ ነው፣ እየተባባሱ የተናገርኩ ነገር ባለፈ ትዝ ይልሃል። ይብሰል፣ ይብሰል ቆይ ብሰል፣ ይብሊ አሁን አልበሰለም። አሁን ጥሪ ነው አልበሰለም። ይብሰል ቆይ ምን ብዬ አለው? አሁን ሽማግሌ ይምጣ። ሌላ ሽማግሌ አለ፣ ከባድ ሽማግሌ አለ፣ ከባድ ሽማግሌ አለ፣ ከባድ ሽማግሌ ያ ከባድ ሽማግሌ ይምጣና ይዳኛዋል። ገብቶሃል? ከባድ ሽማግሌ ስለ አልገባህም፣ አይደለ ልጅ አለ፣ ልጅ አለ መሀል ላይ ልጁ ሽማግሌ ነው። ልጁ ነው የሚያስታርቃቸው። አሁንም አሁን ልጁ ነው የሚያስታርቃቸው። በቃ ልጅ ግዴታ አስታርቃቸው ብያለው። በባለፈ ብያለው። ወደዚህ ምድር ያልመጣ ግን የገባው ገብቶታል፣ ያልገባው አልገባውም በዛኔ። አሁን ግልጽ ላድርገው። አሁን ልጅ ነው ልጅ ይወለዳል፣ ልጅ ይወለዳል አስታራቂ ነው። እኔ እሱን አብሬ ነበር ያስታርቀኛ አላልኩም። ሌላ ሽማግሌ እኮ አልፈልግም ነበር። አብሬ ገብቶ ያስታርቀን ነበረ። ያስታርቀ አስታራቂ ልጅ ነው። አብሬ እኮ አስታራቂ ነው። እውነቴን ነው አስታራቂ ልጅ ነው። ግን በሆነ በቃ ከጊዜው ጋር ሄዶብኝ እንጂ ከጊዜው በቃ ዝም ብሎ ከጊዜው በሆነ ባለው ነገር እንትን ብሎብኝ እንጂ በጣም እኮ አስታራቂ ምሁር ልጅ ነው። ምሁር ልጅ ነው። ግን አንዳንዴ ያው ያጋጥማል። ሰው ሁልጊዜ ፐርፌክት ሆኖ አይኖርም፣ መልካም ሆኖ አይኖርም። ሁልጊዜ ደህና ነው ብለው እንትን፣ መቼም ምንም ማድረግ አይቻልም። ጋሽዬ ምን አልከኝ? ያው አሳቤ በዚህ ነገር እኔ ቅድም ብያለሁ። እኔ ነገሩ አሁንም ጥሬ በጥሬ አይሆንብን እኔ ጥሬ በጥሬ አይሆንብን እኔ እኔ ይኸው ካልክ አደክማለሁ እኔ አንዴ ያው ድካም ነው እደክማለሁ ምን ማድረግ አልችልም። እኔ ታሽ ደስ ይለኛል፣ ያለውን ችግር ታስተካክል ለመጨረሻ ጊዜ ተበስበዋለሁ ካልታስተረምን አረጋለሁ ይገባሃል አሁን ከብቷል ነገሮችን፣ ካልታሰሩት ተሰብስቦ ነገር ካልታሰረ ዝም ብሎ ይበጣል። ምን ያረጋል? ምን ጥቅም አለው? ጥቅም የለው እኮ እኮ በቃ፣ ለአንዴና ለመጨረሻ ጊዜ ጋሼ እሺ በልኝ። እግዚአብሔር ለአንዴ በጣም ነው ወደ በጣም ነው ማከብር ከአባት ይለይ ይችላል የቡና ጋሼ፣ ያለውን ችግር በማላቸው ገብተህ በቃ ለመጨረሻ ጊዜ እድል ሰታቸው አብርሽና ሩታ ብታስታርቅልን እኔ በጣም ደስ ይለኛል ጋሼ እና የነሱ ሰላም የነሱ ደስታ እኔ ደስ አይለኝም? ነው አይደለም። እንደዛ ማለት አይደለም። እኔ ደስ አይለኝም። እኔም እኮ ሁኔታ አይቼ ነው፣ ሁኔታ እኔ የሚመለሱልኝ ከሆነ እኔ እኔ አይደክመኝም፣ እኔ አልታክትም። ለምን መሰለ፣ እግዚአብሔር ይባርክ። አንተም ለፍተሃል። እሺ እኔ በዚህ እገባለሁ ቀበታለ ላይ ችግር የለም። እኔ እሄድበታለሁ አሁንም ሄዳለሁ ማለት ነገሩ እስከ መጨረሻ ትቼው አይደለም እያለሁ እስከ ድብ መጨረሻ ነገሩ ተወጣ አርገ ትቼው አይደለም አልተውኩትም። ነገሩ እንኳን አልተውኩትም። እና ለጊዜው አይ ይቆይ ብዬ እሷንም እንትን ምትለኝ እስኪ ሂድስ ሂድበት እስኪ ነገሩ ሂድበት። ምን ትላለች አሁን ባለቤት? ሂድስ ተውስ ይሄ ነገር ቆይ ቆይ ይስከን፣ ሰከን ይበል። በቃ ሰከን ይበል። ጥራት ይኑረው። ነገሩ ጥራት ካለው እገባለሁ። እንዲህ ነው እያልኳት ያለው አሁን አይ በቃ በቃ ችግር የለም። ፊትም እኮ ፊትም እንደዚህ ባለፈም እንደዚህ አንተ እያለ ይሻል ነበር ጋሽ ያውን ሌላ ሰው ገባበት እኛ ገባንበት ጓደኞች እኔ ማስተባባ ሰው ወሰደኝ ሰው የለም አልሄጄበታለሁ እኔ በቃ ውስጥ ሲቆስል ጊዜ በቃ እኔ አሁን ብዬ በቃ ተቼዋ ነበር። አሁን ማየዋለሁ። ችግር የለም አሁን አንተን እንትን ብለክ ለዚህ ነው እንትን አልከኝ አዲስ አበባ ያልኩ ለዚህ ነው ጋሽ ያንተን አናገራለው። ሰው ስለበዛ ሳላናገር ሄድ ስለከበደ እዚህ ድረስ መጥቼ ቢያንስ አንተን ሳላናገር በጣም ግራ ያጋባ ነገር ነው። እሺ ብዬ እኮ አንተም ከኔ ጋር ነገሩ በደንብ ታየዋለህ። አንተም ለምን ይገባሃል፣ በቃ ነገሩ ፊፊትም ታቃለ ይገባሃል። ግን አሁንም ከኔ ጋር ሆነ ትወጣለ፣ ትወርዳለ፣ ከኔ ጋር ነገሩ አብረን ነው የምንሆነው። ችግር የለም ያልኩኝ እሺ ብያለው፣ እኔም በቃ እሺ ጋሽ በጣም ነው ስላከበርከኝ፣ በጣም አመሰግናለሁ። ምንም አይዋለው፣ በቃ እኔ ማለብኝ ሁሉም ሆዴ ናችሁ። ሁሉም ሆዴ ነው። በቃ ሁሉ እውነቴን ነው። እኔ ማለትም ማንም ለየው ነገር የለም። የአለም ህዝብ ሁሉ የኔ ነው። ለምን ደማችን አንድ ነው አይደለም? አንዱ ደሙ ነጭ ነው፣ አንዱ ቀይ ነው። ደማችን አንድ ስለሆነ በቃ ሁሉ የኢትዮጵያ የዓለም ህዝብ የኔ ነው፣ በቃ የኔ ነው ብዬ ነው የምወስደው። እግዚአብሔር ምስክር ነው። የኔ ነው በቃ የዓለም ህዝብ ድብት ቆርጣ ደም ነው የሚወርደው። አንተም ደም ነው የሚወርደው። በቃ ደም ደማችን አንድ ነው። በቃ እኔ ማንኛውም አለኝ እሺ ብያለሁ፣ እቀበላለሁ። በቃ ለነሱም ደስ ይበላቸው። አንዴ እኔ እንትን እላለሁ። እሺ በጣም አመሰግናለሁ። ሰላም። እሺ እቤት እመጣለሁ፣ ጋሽዬ ተመስገን። ጋሽዬም እሺ ስላለኝ ያለውን ችግር በማላቸው ገብቶ አስታርቃለሁ ስላለኝ በጣም አመሰግናለሁ። ያው እንዳያችሁት እሱም በጋሽዬ በአብርሽ በጣም ተከፍቷል። ያለውን ነገር አላስደስተውም እንዳባት ውስጡ ላይ ያለውን ህመም ችሎ ነው እያናገረኝ ያለው። እንደዚህ ብሎ ባይናገርም በጣም እንደተከፋና እንዳዘነ ማየት ትችላላችሁና፣ እኔ ጋሽን በዚህ ልክ እንዲከፋው አልፈልግም ነበር። እኔ መጫን አልፈልግም ነበር። ግን ነገሮች እየተባባሱ እየሄዱ ነው ያለውና እንደምንም ተጨኝ ደግሞ ሁለታቸውን ማስታረቅ ስላለብኝ ነው። እግዚአብሔር እኔ ጋሽ እንደዚህ ማስጨነቅ አልፈልግም ነበር። ለምን ብትሉ በጣም ነው መወደው በጣም ነው ማከረውና ቢያንስ አብራሚን አይተ እንኳን እግዚአብሔርን መመለስ አለብህ። የምታደርገውን ነገር በዚህ ልክ አባት ካዘነብህ ጥሩ አይደለም ላንተም፣ ማለት ነው ለሕይወትህ፣ ለምትንቀሳቀስበት ነገር እንዳለ መጥፎ ነውና፣ ቤተሰብ ደግሞ ሲያዝነብህ ከምንም በላይ ነው። እናት አባት፣ እህት ወንድም ሲያዝኑ ጥሩ አይደለም። ምናልባት አንተ የምታደርገው ነገር ልክ መስሎ ከሆነ እያንዳንዱ የምታደርገው ነገር ስተት ነው። ጋሽዬ በዚህ ልክ ተስፋ ቆርጦ መናገር አቅቶት እያየኸው አንተ ግን ጭራሽ ነገሮችን እንደማባባስ ይብስብኛል፣ ምናም ብለህ ማውራት ማውራት በጣም ብልግልዳዳ ካለ ማልጠብቀው ነገር ነው። ብቻ ግን ቤተሰብ አይታችኋልን የሚችለውን ነገር ከማድረግ ወደኋላ አላልንም። ዛሬም ነገም የቻልኩትን አድርጋለሁ። ፈጣሪ ከኔ ጋር ይሁን፣ ፈጣሪ ይርዳኝ እንጂ እኔ ከጋሼ ጎን ቦን ትሆናለን ያለኝ እኔ ደስ ብሎኝ ነው። ደስ ብሎኝ ማለት ነው። እነሱ ለማስታረቅ ደስ ብሎኝ እግዚአብሔርን በቃ ምንም ነገር ምላችሁ የለም። በጣም አመሰግናለሁ፣ ወዳችኋለሁ።